ከዚያም ባለፈ ማንቸስተር ዩናይትድ ፌራ ሰሞኑን አንድ መረጃ ይፋ ተደርጓል። የማንቸስተር ዩናይትድ ሊጋቶችን ልብ የሞቀ ነው። በርካታ ሌጀንዶች አሁን ካለው የማንቸስተር ዩናይትድ አስተዳደር ብዙ ጥያቄዎችን ያነሱ ነበር። ከበቀደም በኋላ ግን አይ ብለው እንደገና ሀሳባቸው የቀለበሱበት አጋጣሚ አነሱ። ከመቶ ሺህ በላይ የሚይዝ ደጋፊዎችን የሚይዝ ስታዲየም እንገነባለን ብለው ረቂቃቸውን አውቶ ጨርሰው ለህዝብ ይፋ አድርገዋል። ደጋፊ ይፋ አድርገዋል። ከእሱ ጋር ተያይዞ ራትክሊፍና አስተዳደራቸው ያወጧቸው መረጃዎች አሉ። የሚቀነሱ ደጋፊ ተጫዋች አሉ ተብሏል። ወደ ስምንት ተጫዋች ተጠርጥረዋል። እነማን ናቸው ተጫዋቾች? ይህንንም አብሮ ከኛ ጋር ቆይታ ሚያደርገው ይሰማሉ። ከዛ ባሻገር የዛሬው ምሽት ጨዋታ ነው ማንቸስተር ዩናይትድ በቀጣይ በውድድር አመቱ 2526 ውድድር አመት ላይ በአውሮፓ መድረስ ለመሳተፍ አንድ ብቻ በርና ያለው አንድ ብቻ ጣና ያለው ይሄ ጣው ደግሞ አውሮፓ ሊግ ነው። ይሄንን ጨዋታ ለማሸነፍ ሩበን አሞሪም ዛሬ ምን አይነት ዘዴ ይዘው ገብተዋል? ሚስጥሩ ደርሶናል። ይሄንም ወደ እናንተ እናደርሳለን። ሰባት 15 ዓመት አገልግሏል ኦልድትራፎርድ መ 15 ዓመት ሲያገለግል ቅድም ሚኪ ለመዳሰስ ሞክሯል። በተለይ የማንቸስተር ዩናይትድ ዋና ሌጀንድ የምንለው ክርስቲያኖ ሮናልዶ ክፍተቶች እንደነበሩበት አሳይቷል። እና ከመቶ አስራ አምስት አመት በኋላ ምን ልጠብቁ ነው ብሎር አትራክቲቭ ላሱ ከዚህ በፊት ሲናገሩ ነበረ። እና አሁን እሳቸውም የተናገሩት ንግግር ምንድን ነው? የአለማችን ትልቁን ግሬትስት ስቴዲየም እንገነባለን በአለማችን ትልቁን ስቴዲየም እንገነባለን ነው ያሉት። ኦማር ቤራዶ ሲዮ ናቸው፣ አለ ቺፍ ኤግዚኪቲቭ ኦፊሰር ዋና አስፈጻሚ ናቸው እሳቸው። ረጅም እቅድ ነው የያዝነው በዚህ ጉዳይ ላይ ብለው ኤ ቬሪ አትራክቲቭ ስትመንት ብለው ነው የተናገሩት። በተለይ ዶኩመንተሪ ላይ ሰር ጂም ራትክሊፍ በነገራችን ላይ የዚህ የፕሮጀክት ዋና ሰው ዋና ሰው ቢሆኑም እንኳን በዚህ ጉዳይ ላይ ትልቁን ስራ እየሰሩ የሚገኙት ቅድም አንተ ጠቀሳቸዋል ሎርድ ኖርማን ፎስተር ናቸው። ሎርድ ኖርማን ፎስተር እንግዲህ በሀገረ እንግሊዝ ወይም ደግሞ በዩናይትድ ኪንግደም በዚህ በአርክቴክት ስራ፣ በቢልዲንግ ስራ ታዋቂ ናቸው። በዩናይትድ ኪንግደም አንደኛ ናቸው፣ በቢልዲንግ ስራ ላይ እና ከዚህ በፊት ተሸልመዋል። ኖቤል ፕራይስ ሳይቀር የተሸለሙ አርክቴክተር ናቸው። ከዚህ በፊት ፕራይስ ፕሪንስ ኦፍ አውስትራሊያ አዋርድ ተሸልሟል። አውስትራሊያ ድረስ የሆንኮንግን ግን ዋናው ትልቁን የባንክ የሰራው እሳቸው ናቸው። ትልቅ ስራዎች የሙዚየም ዋሽንግተን ድረስ ትልቁን ሙዚየም መስራት ችሏል። አስራ ዘጠኝ ትራንስ ላይ አርክቴክተር ፕራይዝ አዋርድ መሸለም ይችለዋል እና ሰማንያ ሶስት አመታቸው ነው። እንደውም አሁን ላይ ዋና የመጀመሪያ ዶክመንተሪ ሲወጣ የእሳቸው ንግግር ነበር ዶክመንተሪ ወጣው እና በዚህ በስቴዲየሙ ዙሪያ ባይዘዊ ስቴዲየም ብቻ ብለን ልናነሰው አንችልም። ሚኒ ሲቲ ብለን ዱባይ ስትገነባ ዱባይ ሙሉ ከተማዋ ነች አለ ስትነሳ የነበረው ሚኒ ሲቲ ብለን መጥራት ትችላለ። ወደ ሁለት ቢሊየን ፓውንድ ገደማ ነው የሚወጣበት። ልክ ኤቨርተን ከዚህ በፊት ኦስማኖቪች ከራሽያ ኦይል ስም ስያሜ ጋር በተያያዘ ሊሰራ ከነበረው ስቴዲየም ጋር ተያይዞ ነጥብ ቅነሳ እንደተደረገባቸው እናስታውሳለን። እና እሱም ጋር የተያያዘ በርካቶች እያነሱ ይገኛሉ። ማንቸስተር ዩናይትድ ግን ይሄ ይህንን ሲሰራ በነገራችን ላይ ዩናይትድ ኪንግደንም አንድ ትልቅ የሚስራ ነው የሚሰራው። በተለይ ከዚህ ከረቨኑ ክፍያ ጋር ኔት ወርዛቸው ወደ ሰባ ነጥብ ሶስት ሚሊየን ፓውንድ ነው የሚሆነው ለዩኬ ገቨርንመንት የሚከፍለው። ይሄ ማለት በከተማው በአንድ ነጥብ ስምንት ሚሊየን ከቱሪስት ብቻ የሚያገኘ ነው። አንድ ነጥብ ስምንት ሚሊየን ፓውንድ ከቱሪስት ብቻ የሚያገኘ ነው። አጠቃላይ ከክለቡ ከዚህ ከስፖንሰርሽፕ ጋር በተያያዘ አጠቃላይ በአኗሊ ሰባ ነጥብ ሶስት ሚሊየን ፓውንድ ገቢ ያደርጋል ተብሎ ይገመታል ማለት ነው። ታወሩን ስትመለከተው እያነሳልኝ ነበር፣ አሁን ሚቲም እያነሳሰው ነበር። ታወሩ የምትመለከተው የኤፊል ታወር የምትመለከተው ወደ ላይ ከፍ ብሎ ጫፍጫፍ ላይ የምትመለከቱት ታወር ወደ ሁለት መቶ ሜትር ነው ወደ ላይ ቁመቱ ከፍታው ብቻ ቁመቱ ወደ ሁለት መቶ ሜትር ነው። የኤፍል ታወር ተመልክታችሁ ሶስት መቶ ሰላሳ ሜትር ነው የሚረዝ ወደ ላይ እና መቶ ሰላሳ ሜትር ብቻ ነው የሚበልጠው የማንችስተር ዩናይትዱን ስቴዲየም ኦልትራፎርድ የሚበልጠው አዲሱ ስቴዲየም ሁለት መቶ ሜትርን በስ በአራት ምሰሶ ማለት ነው የምታገኘው። ስለዚህ ሊቨርፑል ቻራ ምሰሱን ከአንፊልድ ሆኖ ሊመለገዱት ይችላሉ ማለት እና የሚለየው ኦልትራፎርድ ሰባ አራት ሺህ ደጋፊዎችን ነው የሚይዘው። ይሄ ደግሞ መቶ ሺህ ደጋፊዎችን ጥቅጥቅ አድርጎ ይይዛል። ከዛ ውጭ ግን ይሄ ከተማነት የሚያስብለው አስራ ሰባት ሺህ ቤቶች ይሰራሉ እዛ በኦልትራፎርዱ ዙሪያ 17000 ቤቶች ይሰራሉ 17000 ቤቶች ሆኑ እንጂ በ17000 ቤት ውስጥ የሚኖሩ ደግሞ አባወራዎች አሉ ከመቶ ሺህ በላይ አባወራዎች ወይም ማህበረሰብ እዛ ኦልትራፎርድ ዙሪያ ላይ የኦልትራፎርድ ኮሚኒቲ ሆነው ይኖራሉ ተብሎ የሚገመተው ከዛ ውጪ 92000 አዲስ ስራ ይፈጠራል ቋሚ ስራ አዎ ቋሚ 92000 የሚያክል ሰራተኛ ይቀጠራል በርካታ አለም አቀፍ የማሽተር ኔት ኮሚቴዎች የሚሳተፉበት ይሆናል ተብሎ ነው የሚጠበቀው። ይሄንን ስራ ሲጠቅሱት እሳቸው ፎርስተር ሲጠቅሱት፣ ይሄ ፕሮጀክት ከአሊያንስ አሬናን ተመልክተናል ብለዋል። አዲሱን ካምፕ ኑንም ተመልክተናል ብለዋል። ይሄን ስራ ግን ሌላ ኮንስትራክሽን ወይም ደግሞ አለም አቀፍ ትላልቅ ኮንስትራክሽን ቢይዙት ወደ አስር ዓመት ገደማ ይፈጃል፣ አስር ዓመት ገደማ ይፈጃል። ነገር ግን እኛ በአምስት አመት ልንጨርሰው ነው እቅዳችን ላይ ያዋለው ነው ያሉት። እና ይህንን እንዴት ነው ልናደርገው ያሰብነው ብለው እቅዳቸውንም ተናግረዋል እዛ ጋር እና የመጀመሪያ እቅዳቸው ቲምወርክ ነው ብለዋል። ቲምወርክ ስንሰራ ሲቪል ሊደርሶች ያስፈልጉናል። ከሲቪል ሊደርሶች ጋር፣ ከኢንጂነሮች ጋር፣ ከኦነሮቹ ጋር፣ ከአርክቴክተሮቹ ጋር፣ ከደጋፊዎች ጋር እንዲሁም ደግሞ ከክለቡ አለቆች ጋር አንድ ላይ በመሆን ነው ቲምወርክ። ከፍተኛ ኤፈርት ያለበት ቲምወርክ ነው የምንሰራው በዚህ ፕሮጀክት ላይ ነው ብለው የተናገሩት እና በነገራችን ላይ በስቴዲየሙ ዙሪያ የምትመለከተው ጥላማ ይዘት ያለው በስቴዲየሙ ዙሪያ ላይ ሩፍ አለ እና ያ ሩፍ የመጀመሪያ ተግባሩ ምንድን ነው? ሶላር ኢነርጂ ሲስተም አለው፣ ኤሌክትሪክ ኃይል የሚያገኝበት መንገድ አለ። ስቴዲየሙ ሌላ ገመድ ወይም የኬብል ኤሌክትሪክ ሲስተም ላይ ይጠቀም ይችላል ነው ያሉት እሳቸው። ሁለተኛ ከፀሐይ ይከላከላቸዋል፣ ከዝናብም ይከላከላቸዋል ያ ሩፍ እና ይሄ ዘመናዊ ነው የሚያደርገው እና በዛ ዙሪያ ላይ እንደ ስቴዲየም ብቻ አይደለም መጠቀም የፈለጉት ልክ እንደ ለንደኑ እና እንደ ዌምብሌ ስቴዲየም ለኮንሰርት አገልግሎት፣ ለኦሎምፒክ አገልግሎት ሁላ እንዲያገለ መልቲፐርፕሽን ነው የሚያደርገው እና ይሄ ለኦልድትራፎርድ ትልቅ ነው በተለይ ፎርስተር ትልቅ ኢንቨስትመንት ትልቅ ቢልዲንጎቹን በአለም አቀፍ ደረጃ መስራታቸው ለዚህ ስራ እንደውም ሎርድ ኖርማን ፎስተር ይሄንን ሲቀበሉ ሎርድ ሰባስቲያን ምን ብለውን የተናገሩት መሰለም ከሁለት ሺህ አስራ ሁለቱ የለንደን ኦሎምፒክ በኋላ በእንግሊዝ ታሪክ ሁለተኛው ፕሮጀክት ብለው የጠቀሱት እና ይሄ ትልቅ ፕሮጀክት ነው ለሳቸው በተለይ ለታሪካቸውም ለምንም፣ የእሳቸው አባት የሚሰራው በነገራችን ላይ ትራፎርድ ኢንዱስትሪ ላይ ነበረ። ትራንፎር ፓርት ኢንዱስትሪ ላይ ኤሌክትሪክ ሲስተም ላይ ነበረ የሚሰሩት የፎርስተር አባት። እና ይሄ ደግሞ ምንድን ነው የሚያገናኘን ያሉት ይሄ ታሪካዊ ግንኙነት ከኦልትራፎርድ ጋር ታሪካዊ ግንኙነት አለኝ እና ይሄ ለእኔም ታሪክ ትልቅ ነገር ነው ብለው ነው የተናገሩት። እና ይሄ ለቲምወርክ ኤፈርታቸውም ትልቅ ነገር ነው፣ ለከተማዋ ትልቅ እድገት ነው። በነገራችን ላይ ከዩኬ በጂዲፒ ትልቁን እድገት እያስመዘገበች የምትገኘው ግሬት ማንቸስተር ማንቸስተር ከተማ ነች እና አሁን ደግሞ ለዩኬ ትልቁን የጂዲፒ እድገት ይህንን ከተማ ስንሰራ ጭማሪ ነው የምናደርገው ብለው የተናገሩት እና ይሄ ትልቅ ነገር ነው፣ ስለ አድር መፍጠሩ ከዛ ውጭ ደግሞ በአመት አንድ ነጥብ ስምንት ሚሊዮን ከቱሪስት ብቻ ማግኘታቸው፣ ከሰባ ነጥብ ሶስት ደግሞ ለዩኬ በአጠቃላይ ኔትወርዝ መክፈላቸው፣ ይሄ ለዩኬ ትልቅ ዜና ነው። ከዛ ውጭ ትላልቆች ምን አሉ ብለህ ስትነሳ ሰር አሌክስ ፈርጉሰን የክለቡ ታላቅ ሰው ናቸው እና ሌጀንድ አሰልጣኝ ናቸው። ምን ብለው ነው የተናገሩት በኦልድ ትራፎርድ ላይ ትልቅ ታሪክ ሰርተናል፣ ትልቅ ሜሞሪ አለኝ ብሎ የተናገሩትና ሳቸው ያ ሜሞሪ ቢውልድ አድርጊበታለሁ ነገር ግን ለፊውቸር ማንቸስተር ትልቅ ቢውልድ አፕ ስለሆነ ፊውቸሩ መገንባት አለበት ብሎ የተናገሩት ሎርድ ሰባስቲያን ቅድም እንዳልኩት ከንቲባው፣ የከተማው ከንቲባ ከ2012 በኋላ ከለንደን ኦሎምፒክ በኋላ ትልቁ ፕሮጀክት ብለው ተናግሮታል። አንዲ ቡርሃም ደግሞ ከንቲባው ናቸው። ይሄንን ህልም ወደ እውን እንቀይረዋለን ብለን የተናገሩትና ይሄ ለማንቸስተር ዩናይትድ ክለቡ ብቻ ሳይሆን በአጠቃላይ እንደ ዩኬም ትልቅ ፕሮጀክት ሆኖ እየተያዘ ነው እና ዘሚኒ ሲቲ ያሉት ነው። ከኦልትራፖርድ ከዛ ባሻገር ፊራ አንተ በጣም ታርስቲንግ የሆነ ሀሳብ ሲሰማ የነበረው እና እንግዲህ ደጋፊው ደግሞ ሀገር ውስጥ ሆነ እዚያ ያለው ደጋፊ ብዙ ጥያቄዎችን ይጠይቃል። ለምሳሌ ራክሊፍ ሲያወር የነበረበት አንዱ ኮስት ከት እያደረግን ነው የሚል ሀሳብ አንስተዋል። በኦልሞስት በዲሰምበር ወይ ኖቨምበር አካባቢ ኦልሞስት ካሽ የማጠር እና ካሽ አልነበረንም የሚል ሀሳብ እና ዲሴምበር መጨረሻ አካባቢ ደግሞ ወደ ወደ ብድር መልክ ወደ ውስጥ የምንገባበት አይነት ነገር ሲፈጠር ነበረ። ኦቨርላፕ ላይ ያነሱ ነበረ ጥያቄዎች፣ ብዙ ጥያቄዎችን ሲጠየቁ ነበረ። ለደጋፊ እንግዲህ አሳሳቢ የሚሆነው እና የተጠየቁበት አንደኛው ነገር ተጫዋቾችን መግዛት ታቆማላችሁ ወይ የሚል ጥያቄ ተጠይቆ ነበረ። በድፍኑ ነው ነበር በልሳቸው ሰጥቼ ነበረውና ግን ምንድነው ኮምፒቲቲቭ ወይም በውድድር ውስጥ ወይም እየተፎካከርን እንቆያለን፣ መቆየት እንፈልጋለን። ሴዴሙንም እየገነባን ፉክክር ውስጥ መቆየት እንፈልጋለን የሚል ሀሳብ እና ተጫዋች መግዛት እንደማይቆሙ ጠቁም አድርጎ አልፏል። በሌላ በኩል ደግሞ ኮስት እየቀነሱ እንደሚሄዱ ያወሩበት ጉዳይ አለ እና እንዴት ይሄ ነገር ስ ታርቆ ሊሄድ ይችላል የሚለው ለጋቱንድ አባባል አለ። በኒውካስትል ደጋፊዎች አሽሊ ሲወቱ ምን ብለው ነው የጠየቁት? ዊ ዶን ዋንት ዛት ዊነር ቲም ዊ ዋንት ዛት ኤ ግሬት ክለብ ብለው ነው የጠየቁት እና ያን የሚያሸንፈውን ቲም ሳይሆን ትልቁን ክለብ ነው የምንፈልገው ብሎን የጠየቁት እና አርሰናል ቤት ስትመጣ ኢምሬትስ ሲገነባ የከፈሉት ዋጋ ቶተናም አብዛኞች ቡድኖች አብዛኞች ቲሞች ምንድነው ስታዲየም ሲገነቡ በጣም እየተቸገሩ ያላሳለፉበትን ታሪክ ነው የምናየው እንጂ ስታዲየም የሚገነባ ቲም በዛው የሚቀጥል ባርሰንም እኮ በትንሹ አይተናል። አሁንም እየተቸገረ ያለበት ፋይናንሻል በጣም ችግር ውስጥ የገባበትን አርሰናል በዊንገር ጊዜ አንድ ትልቅ ሰሩ የሚባልበት ኢሜሬትስን የገደቡበት ጊዜ በጣም ሲቸገሩ የነበረ ቶተናም እንደዛው ተጫዋች መግዛት ያቃተው አዲሱን ስቴዲየም ሲገነባ እና ማንችስተር ዩናይትድ እስከዚህ የተለየ ጣይገጥሟል የሚለው ደግሞ አሳሳቢ ነው። እንዴት ነው አፎርድ ማድረግ የሚለው ጥያቄ እያደረሰባቸው። ግን ይሄ አሁን ከግዥም ባሻገር እኮ አሁን ጥያቄ አንዳንዴ ወደ ማት ስትመጣ ምን አለ መሰለ ቢሃይንድ ሌላ ጥያቄዎች ይነሳሉ። የህልውና ጥያቄዎች በክለቡ ላይ ጉዳይ በአጠቃላይ እና እውነት ነው። ኤፍ ኤፍ ፒ ፒም እኮ ሊቀጣክ ይችላል። ፋይናንሻል ፌር ፕሌይ ላይ መቶ አምስት ሚሊዮን በላይ መክሰር የለብንም የሚል ህግ አለ። ይፌ ህግ አለ አደለ? ኡስማኖቪች ቅድም ለማንሳት ሞክራል። ኤቨርተን ላይ የኦይል ቴክ አቅማቸው ከኦቨር በማውጣታቸው ፕሮሚሲንግ ነበር ኡስማኖቪች ላይ ነበሩ አደለ። ኦቨር በማውጣታቸው ነው የቀነ የነጥብ ቅነሳ የሆነባቸው ሸንዳይክ ሁለት ጊዜ የተቀነሰባቸው አመት እናስታውሳለን። እና ቀጣይ ማንቸስተር ዩናይትድ አንድ ቢሊየን ፓውንድ ብድር አለበት አሁን ወይም ሁለት ቢሊየን ፓውንድ ደግሞ ስለዚህ ተበጅቷል። እና እንዴት ነው አፎርድ የምታደርጉት ተብሎም በፋይናንስ ጉዳይ ላይ ትላልቅ የፋይናንስ ሰዎች ናቸው የጠየቁት። እና ይህንን አንዳንዴ ከጎቨርነመንትም ጋር እያይዘውታል፣ በተለይ ከከተማው ከንቲባም ጋር እያይዘውታል። እና ደግሞ ከደጋፊዎች ጋር ከዚህ ሪሶርስ አሰባሰብ ጋር በተያያዘም አንስተውታልና፣ ግን አፎርድ የምናደርግባቸው ብዙ ምክንያቶች ውጤቶች አሉ ብሎ ነው የተናገሩት። እና ዋናው ደግሞ የደጋፊ ጥያቄ ይሄ ነው። አስፈጻሚውም ሳይቀሩ የፖርቹጋላዊ የማንችስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤሬዳ አዲሱ ስቴዲየም ግንባታን አስመልክቶ በርካታ ጥያቄዎችም ቀርቦላቸዋል እና እሳቸውም የመለሱት ምንድን ነው በተለይ ኢንቨስት ከማድረግ አንፃር ተጫዋቾች ላይ ምክንያቱም ብዙ ኢንቨስትመንት ነው ከዚህ ጋር ተያይዞ የክለቡ እያነሱ ነበረ ባለፈው ተጫዋቾች ኦቨር የሚከፈላችኋሉ ከፐርፎርማንሳቸው ይልቅ ምንም ደግሞ በዛው ልክ የማይንቀሳቀሱ ተጫዋቾች አሉ የሚል በግልጽ የተናገሩበት አንዳንድ ሰምሙ ላይ እየጠሩ ነበር። እና ይህ እንግዲህ ምን አይነት ነገር ምን አይነት ሪቮሉሽን ዩናይትድ ውስጥ ይፈጥራል የሚለው ጥያቄ እንድናነሳ ያደርገናል ማለት ነው አንድ ማንቸስተር ዩናይትድ ወደ ፉክክሩም ለመመለስ ያው የሚያስፈልጋቸውን ነገሮች ብለን ስናስብ እስካሁን ስፖርቲንግ ዳይሬክተር እንዳልቀጠረ ነው መረጃዎች የሚያሳዩት። የቴክኒካል ዳይሬክተር ነው ያላቸው። እና የቴክኒካል ዳይሬክተር ይሄ ብራይተን እና በአሁኑ ሞቱ ያው ዌስት ብሮሚች የነበሩት ቴክኒካል ዳይሬክተር ናቸው፣ አሽወርዝ የነበሩበት አሁን ደግሞ ሜልኮክስ አይደለ ያሉት ቴክኒካል ዳይሬክተር ናቸው። እስካሁን ቦታው ክፍት ነው። አንድ እንግዲህ ዩናይትድ ለማስተካከል ወይም ደግሞ ፉክክር ውስጥ ለመግባት የሚያፈልገው ብለን የምናስበው የጠራና የረጅም ጊዜ ራዕይ ሊኖረው የሚገባው ነው። እንዲህ መኖር እንዳለበት ነው የምናየው። በተደጋጋሚ ወይም በተለያየ ጊዜ አሰልጣኞችን ቀጥሯል። አሳጣኞችን ሲቀጥር ደግሞ ሶስት አራት ም በነሞይስም ሞሪኒዮ ሶልሻር ቴና ቃይተናል አደለ ይህ ሁሉ እነዚህ ሁሉ ማናጀሮች ለራሳቸው የሚጠቅም አይነት ለራሳቸው አጫወት የሚመጭ አይነት ሲቀያየሩ ደግሞ በዛው ልክ ደግሞ ምንም ለቡድኑ ጥቅም ሊያስገኙ የማይችሉ ተጫዋቾች ሊሰበስቡ በጂሚ ቅድም እያነሳ ነበረ በወፍ በረር እና ከቲሙ መንፈስ ጋር ወይም ደግሞ ከቲሙ እቅድ ጋር የማይሄዱ ተጫዋቾች የበዙበት ይሆናል አንድም ዩናይትድ የተቸገረበት መንገድ ይሄኛው ነው እና ለዚህም እንደ መፍትሄ ግልጽ የሆነ ረጅም ዓላማ ያለውን ቡድን እና ለዛም ልክ ደግሞ አሰልጣኝን አሁን ያሉት ሩብን እንግዲህ ሩበን አሞሪም ከነሱ ከሳቸው ጋር ሊሄድ የሚችል ተጫዋቾችን በግዥም አጠናክሮት ዩናይትድን ወደ ተሻለ ነገር ያደርሷሉ የሚል ሀሳብ አለ እና ከዚህ ጋር ተያይዞም ያው እንዳለው ኢንፍራስትራክቸሩ አንድ ነገር እንደሚያመጣላቸው ታሳቢ ይደረጋል ማለት ነው። ፊራ ቆንጆ ሀሳብ ነው እንግዲህ። አዲሱ ስቴዲየም ወይም ደግሞ ኒው ኢራ ኒው ስቴዲየም ብለውታል። አዲሱ ስቴዲየም ምን ይመስላል የሚለውን እንግዲህ በወፍ በረር እናስመለክታችኋለን። ሮማን ፎስተር ይሰኛሉ ይህንን አዲሱን የማንቸስተር ዩናይትድን እንግዲህ ቀጥታ አድርገው የሚያስተዳድሩት ማለት ነው። እነዚህ አርክቴክ እንግዲህ በሀገረ እንግሊዝ በጣም ታዋቂና ዝነኛ ሰው ናቸው። በርካታ ልምዶች ያላቸው ባለሙያ ናቸው። እና እንግዲህ ያሌ ስኩል በተሰኘው ዓለም አቀፍ የአርክቴክ ዩኒቨርሲቲ ውስጥ እንግዲህ ከ1960 በፈረንጆች ጀምሮ ማለት ነው ተምረዋል። እንግዲህ በቀጣይ ቀናት ውስጥ በማንቸስተር እንግዲህ ስታዲየም አካባቢም ሊሆን ይችላል መኔጅመንት ፊታቸው በተደጋጋሚ ይታያል ተብሎ ይታሰባል። አላማው ምንድን ነው የሚለው እንግዲህ ይሄንን ማንቸስተር ዩናይትድ በአለማችን ላይ ትልቁ ቲም እንደምናውቋለው ተፎካካሪም የለውም። ትልልቆች ምናልባት ከነ ማድሪድ ጋር ነው የምናወዳድረው ባለው በታሪክም በአጠቃላይ ምርጡ ቡድን ምርጥ ስቴዲየም ይገባዋል ብለዋል እንግዲህ ዋና ስራ አስፈጻሚው ኦማር ቤሬዳ። አንድ መቶ ሺህ ደጋፊዎች የሚይዝ አቅም ያለው አዲሱ ስቴዲየም ግንባታውን አስመልክቶ ተከታዩን ሀሳብ ሰጥተዋል። ሁለት መቶ ቢሊየን ፓውንድ ነው ኢንቨስትመንቱ። ይህ ቀላል አይደለም። 200 ሚሊዮን ኢንቨስትመንት ምን ያከላት? 2 ቢሊዮን 200 ቢሊዮን ፓውንድ ሁለት ቢሊየን አዎ፣ ሶሪ ሁለት ቢሊየን ፓውንድ ኢንቨስትመንት ነው። ሁለት ቢሊየን ኢንቨስትመንቱ ለስቴዲየም ብቻ አይደለም በስቴዲየም አካባቢ ያሉ በርካታ ነገሮችን ያካትታል ማለት ነው። አላማው ምንድነው? አለ የኛ የረጅም ጊዜ ቅድ ምርጡ ክለብ በአለማችን ላይ ካለ ምርጥ ስቴዲየም እንዲጫወት የማድረግ እቅድ ነው ብለዋል። ይሄን ያሉት ምንድን ነው እንግዲህ የስቴዲየሙ ግንባታ እቅድ የተሰራበት ሳላደንቅ አላልፍም ብለዋል። ለዚህም አመስጋኝ ነኝ ብለዋል። የዚህ ትልቅ እቅድ እንግዲህ ሰር ጀምስ ራትክሊፍም አሉበት። በዚህ ላይ ራሱን የቻለ ቡድን ተዋቅሮ የዚህን እንግዲህ ቡድን ቀደም ወደ ቀደምቱ ግርማ ሞገሱ ወይም ደግሞ ስኬቱ እንዲመለስ ከምናደርጋቸው ተግባራት መካከል አንዱ ይሆኑ ብሏል። እንግዲህ ዑመርም ጨምረው ክለቡን መልሰን በመገንባት ሂደት ውስጥ ጥረታችንን አጠናክረን እንቀጥላለን።